ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን። አለን በእያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። እና ዛሬ በምንድነው? ከቻልኩላችሁ መቲን ሰሞኑን በቃ አልቻልኳትም፣ በፕራንክ እያሰቃየች ነው። ምን ማድረግ እንዳለብኝ ግራ ገብቶኛል። እኔም መጥፎ ተንኮል አስቤ ተዘጋጅችላታለሁ። ምንድነው መሰላችሁ ሳይ ሰጣት ትሸርት አለና በጣም ትወዳለች። እሱን ትሸርት እና እሱን ትሸርቷን ልቀድባት ነው ያሰብኩት። መቀስ አዘጋጅቻለሁ፣ ትሸርቱን አዘጋጅቻለሁ። እና እኔም የእሷን ትሸርት በመቀስ ቅድድ አድርጌ ቁጭ አደርገዋለሁ። ከፈለጋች ትግደረኝ፣ ከፈለጋች ትንከሰኝ አያገባኝም፣ ምንም ታደርገኝ። እኔ በጣም እያናደደችኝ ነው ሰሞኑ፣ አልቻልኳትም። እና ከእሷ ብሼ መገኘት ስላለብኝ ነው ይህን ተንኮል ምሰራው ማለት ነው። ከወደዳችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። አበረታቶኝ አግዙኝ እባካችሁ። ነኝ ከእሷ እንደመበል የኔ ቪዲዮ ይሉኝ እሷን አትይው እና ወደ ተንኮሌ ለግባ መሰለኝ ከኋላ ልጀምር ከፊል ልጀምረው ይዘለም ጀመር። ገደለችኝ ገደለችኝ። በቃ ምንም ምንም ማድረግ እንደምታዩት ቲሸርቱን አበላሻቸዋለው። ካሜራን ምናም ሴታፑን አማቻቼ ቁጭ ታርክ ከዛ ቲሸርቱንም እሷ እንደታ አድርጌ ፊት ለፊት አስቀምጠዋለሁ። ዳይ ወደ መወገር፣ ያው ካሜራን አዘጋጅቼ ጨርሻለሁ። እና እሷን ከውጭ የመጣች ነው እና ቲሸርቱ ምናምን ተቀዳደው አልቋል። መጣች መሰለ መጣች መሰለ ደረሰችብኝ። ቲሸርት የቀደልኩ ነው። ምን አውቃለሁ። ምንድን ነው? ቲሸርት ነው ወይ? ምንድን ነው? ምንድን ነው? ምንድን ነው? ቲሸርት ነው። ምንድን ነው? እ ነው

ቀዶሎ ደግሞ ይላል ብቻ ምን እንደሆነ ነው ነው ለምን ቀደድኩት? በቃ ማይመቸኝ ሰው ስለሆነ ቀደድኩት። ጀዝባ አሁን ሰው እንደዚህ ቢቀድምን ይሰማል። ቀደድኩት፣ አያገባኝ። ማይመቸኝ ሰው ነው የሰጠችው ጀዝባ አን ቀ ማሃል ደደብ ነህ ማለት ደደብ ነህ። ዞር በል በእናትሽ። አንቺ ምንድን ነው የምታረቅሽው? ምንድን ነው የምታረቅሽው? ለጨርቅ ነው ማለት ዞር ለጨርቅ ታለክሻለሽ ነው? ጨርቅ እኮ ነው የተቀደደው። ምንድን ነው ጨርቅ የተወጣው አይደል እንዴ? ይሁን አይሰጡት እኔ አይመቸኝም። ስለዚህ ምን

በቃ በጣም የከፋኝ ነው። እግዚአብሔር በጣም ባለጌ ወራዳ ሰው ነው። በጣም ወራዳ እኔ እራሱ ምን እራሱ ገና በጋለ ራሱ ደስታዬ ማለት ነው። ወይኔ አጠገቤ ራሱ ደስታዬ እንዴት እንዳስጠላኝ? ትሸርትሽ ምን ላርገው በዛ ቤታው በቃ አሁን እንጂ ነው ምን ታርቅ ትሸርትሽ፣ ጨርቅ እኮ ነው የተቀደደ ጨርቅ፣ ዝም ብሎ መቀደድ አለበት።

ትገዛታለህ ቲሸርቷን፣ ቀጥ ለጥ ብለህ ቀጥ ለጥ እንደዚህ ጆሮ ተይዞ ትገዛታለህ። አልገዛም። ደስ የሚለው ፕራንክ ነው። ግን ፕራንክ ቢሆንም ቲሸርቱን በዚህ ሙድ ስለሚደብረኝ

ተነካክሻለሁ ግን ቢሆንም ይሁን ከእሷን ምንም ቢሆን ከእሷን፣ እንዴት ሰብስክራይብ ላይክ ሼር ማድረግ እንዳይረሳ ሀሳብ ኮሜንት ላይ ምንድን ነው በካሜራ ያለው ከካሜራ በኋላ ወገረው ካሜራ መዞር ማለት ነው።